ይህ የላስታ ወረዳ የመንግስት ኮሚኒኬሽን የሬዲዮ ፕሮግራም ነው። ከኛ ጋር በመቆየት ፕሮግራማችንን እስከ መጨረሻው ድረስ እንደምትከታተሉን ተስፋ እናደርጋለን። ጥብቅ ስፍራው እንግዲህ የሚያካልለው 130 ሄክታር ሲሆን፣ አካባቢው እንግዲህ ገጽታው በጣም የተለየ ሳቢና ማራኪ ነው። በአማራ ክልል ሁለተኛ በኢትዮጵያ ደግሞ ሶስተኛ የሆነውን የአማራ ያሁኑ ቴፕ ተራራም የሚገኝበት አካባቢ ነው። እንግዲህ አካባቢው ደግሞ ልዩ የሚያደርገው አቡሃይ ጋርያን ና ሞኔቴፍ ተብሎ የሚጠሩ ተራራዎች ላይ የስፔስ ሳይንስ ምርምር የነበረበት ከዚህ በፊት ጥናት ለማድረግ ቦታው የተመረጠበት ሁኔታ እንዳለ ነው። ሀገራችን የማህበረሰብ ጥብቅ ስፍራ በማቋቋም ደኖች፣ ብርቅዬ እንስሳት ና አእዋፍ ተረጋግተው እንዲኖሩ ለማድረግ መንግስት ከፍተኛ ስራ እየሰራ ይገኛል። በዛሬው ዝግጅታችን ይዘላችሁ የቀረብ ነው ለጎብኚዎች ሳቢና ማራኪ የሆነው በአቀማመጡ ከፍታ በኢትዮጵያ ሶስተኛ፣ በአማራ ክልል ሁለተኛ ደረጃ በሰሜን ወሎ ዞን ላስታ ወረዳ የአቡነ ዮሴፍ ዚጊት አቡሃይ ጋርያ የማህበረሰብ ጥብቅ ስፍራ ተጠናክሮ መቀጠሉ ለአካባቢው ማህበረሰብ የአመታዊ ገቢያቸው እንደጨመረላቸው አርሶ አደር አካል ወርቅ ኤፍሬም ይናገራሉ። ጥብቅ ስፍራው በጊዜ በአባቶች የተጠበቀ ነበር። ከጊዜ ጊዜ ወዲህ ግን በሰው ብዛት የተነሳ ተዳክሞ ነበረ። አሁን ጥብቅ ስፍራው በመጠበቁ ቦታ ቦታው ወደ ነበረበት ድሮ ወደ ነበረበት ገጽታ እየተመለሰ ነው። አሁን ደግሞ በዛ ላይ ደግሞ ጓሳ አካባቢው ትልቅ ጠቃሚ ነበር፣ ከጥንትም እየጠቀመ ነው የመጣው። በዛው ነው ትድድር የነበረው። አሁን ከጊዜ መዳከም የተነሳ አሁን ግን እንደ አዲስ በተለያየ መልኩ ድገፋ እየተደረገ ጓሳው፣ አሁን ለቀጣይም ያው ለወደፊት ይሆናል ብለን የምናስበው አምባሳደሩም አክለው እንደገለጹት ጥብቅ ስፍራው ቀድሞ ወደ ነበረበት መከለሉና መጠበቅ መጀመሩ የማህበረሰብ የጎሳ ጭማ በማጨድ ለገበያ በማቅረብና ለእንስሳት መኖ በመጠቀማቸው የኑሮ ደረጃቸው እየተሻሻለ መምጣቱም ተናግረዋል። እኛ የምንጠቀመው ለከፍት መኖ በጣም ረዛዝሙን ከሁለት ከሶስት ትከተክትና ትሰጣለህ። እዛ ቀጥሎ ለቤት ክዳን ነው፣ ያው ደጋ ነው። ቤት ቆርቆሮ ብትለው ውሃ ነው የሚፈርቀው ቆርቆሮ፣ ግን ጭማውን ከከደን ቤቱ ደጋ አይመስል ሙቅ ነው የሚሆነው፣ ለክዳን ነው። ከዛ ቀጥለ ደግሞ ለገበያ በቃ ትልልቅ ከተማዎች አሉ፣ ለነዛ በማቅረብ ስራዬ ብሎ ነጋዴዎች አሉ። ያን ተረክበው አንጥተው እነሱ ደግሞ ቸርችረው በቃ በየአቅም የሚሸጡ እነዛ። በዛ መሰረት ነው አሁን የሚተዳደር፣ ያንን ወደ ምግብነት ደግሞ ወደ ገበያ እያዞርክ በዛ ነው የሚጠቀሙ። አቡነ ዮሴፍ ዚጊት አቡሃይ ጋርያ የማህበረሰብ ጥብቅ ስፍራ የዱር እንስሳት ልማትና እንክብካቤ ባለሙያ አቶ ምስጋናው ሲሳይ እንደገለጹት በአካባቢ የሚገኙ ብርቅዬ ጥብቅ እንስሳት አዋፍና እጽዋቶች ቁጥራቸው ከመጨመራቸው በላይ የአኗኗር ሁኔታቸው ከበፊቱ የተሻለ መሆናቸው ይናገራሉ። ዮሴፍ ዚጊትና አቡሃይ ጋርያ የማህበረሰብ ጥብቅ ስፍራ በተለይ ለዚህ ለላስታ አካባቢ ለሰሜኑ አካባቢ ከፍተኛ የሆነ ብዛ ህይወት ክምችት ያለበት አካባቢ ነው። ከፍታውን ስናይ 4284 ሜትር ከፍታ ያለው የውርጭና ውርጭ ቀመስ ስርዓተ ምህዳርን የያዘ አካባቢ ነው። ያው እንደተባለው እንግዲህ ከዚህ ከዱር እንስሳት ሀብታችን ጋር ተያይዞ አጠቃላይ ጥብቅ ስራው ላይ ከ43 በላይ የተለያዩ የአጥቢ ዝርያዎች ይገኛሉ። ከነዚህ ውስጥ ስምንቱ ብርቅዬ ናቸው። ብርቅዬ ከምንላቸው ውስጥ በኢትዮጵያ ብቻ የምትገኘው የኢትዮጵያ ቀይ ቀበሮ፣ ጭላዳ ዝንጀሮ በአካባቢው ይገኛሉ። ጠቅላላ ከአዋፋት ስብጥራችን ስናየው ከፍተኛ የሆነ የአዋፋት ስብጥር ያለበት ነው። እንግዲህ በኢትዮጵያ ደረጃ 864 አካባቢ የሚሆኑ የአዋፋት ዝርያዎች አሉ። 221 የአዋፋት ዝርያዎች በዚህ በአቡነ ዮሴፍ ዚጊት አቡሃይ ጋርያ አካባቢ የሚገኙ ናቸው። ሌላ ከእጽዋት ክምችት አኳያ ስናያቸው በተለይ ብርቅዬ የምንላቸው በኢትዮጵያ የሚገኙ እንደ ጀበራ ጨረምፌ አሸንድዬ፣ ኩሽሌ እና ኩሻሽላ የምንላቸው አምስት ብርቅዬ ዝርያዎች አሉ። ጠቅላላ በጥናት እንደሚያመለክተው ከመቶ አስር በላይ የሚሆኑ የእጽዋት ዝርያዎች የሚገኙበት አካባቢ ነው። እንግዲህ ጥብቅ ስራው ያው ከፍተኛ ቦታ ላይ ስለሆነ በተለይ ለታችኛው ተፋሰስ አካባቢ ከፍተኛ የሆነ የውሃ ቻርጅ አረጋን። ስለዚህ አርሶ አደሩም ከዚህ ጥብቅ ስራ በመጠበቁ ምርትና መርታ ማነቱ እየጨመረበት የመጣበት ሁኔታ ነው ያለው። ምክንያቱም ላይኛው አካባቢ እየተጠበቀ ታይኛውም የተራቆተ ስላልሆነ፣ ስለዚህ ለአካባቢው ማህበረሰብ ምርቱ እንደሚጨምር ከፍተኛ እገዛ እያደረግን ያለው። አቡሃይ ጋርያ የማህበረሰብ ጥብቅ ስፍራ ጽህፈት ቤት ኃላፊ ዳቆን አወቀ መለሰ እንደገለጹት ጥብቅ ስፍራው ከ10 ሺህ ሄክታር በላይ ስፋት ያለው እና አራት ወረዳዎችን የሚያዋስን መሆኑን ተናግረዋል። ጥብቅ ስፍራው እንግዲህ የሚያካልለው 10ሺህ 300 ሄክታር ሲሆን አካባቢው እንግዲህ ገጽታው በጣም የተለየ ሳቢና ማራኪ ነው። በአማራ ክልል ሁለተኛ በኢትዮጵያ ደግሞ ሶስተኛ የሆነውን የአማራ የአሁኑ ዮሴፍ ተራራም የሚገኝበት አካባቢ ነው። እንግዲህ አካባቢው ደግሞ ልዩ የሚያደርገው አቡሃይ ጋርያና ሁኔ ሴፍ ተብሎ የሚጠሩ ተራራዎች ላይ ስፔስ ሳይንስ ምርምር የነበረበት ከዚህ በፊት ጥናት ለማድረግ ቦታው የተመረጠበት ሁኔታ እንዳለ ነው። እና ሳይንሳዊም፣ ባህላዊም፣ ኢኮኖሚያዊም፣ ማህበራዊም እና ሃይማኖታዊ ጠቀምታው እጅግ በጣም ከፍተኛ የሆነ ቦታ ስለሆነ ይህም ቦታ ደግሞ እየተጠበቀ ማህበረሰቡን እየጠቀመ አካባቢው ደግሞ እየተሻሻለ የሚሄድበት ሁኔታ እንደ ተቋም እኛም አቅደን እቅዶቻችንን በውጤታማነት እየፈጸምን ያለበት ሁኔታ ነው ያለው። አጠቃላይ ጥብቅ ስፍራው ከመጠበቅ ጋር ተያይዞ እስካሁን ድረስ ምንም አይነት የሰውና አይነት ሰዓት ንክኪ ያልተፈጸመበት ጥብቅ ስፍራ ሆኖ ነው የከረመው። በዚህም ወደ 45 ሚሊዮን የሚሆን ገንዘብ ከጭማና ሽያጭ እና እንደዚሁም ከመጠቀም ጭናን አጭዶ ከመጠቀም ጋር ተያይዞ የተገኘ ሀብት እንዳለ ነው አጠቃላይ እኛም ያረጋገጥ ነው። ከዛ ውጭ ማህበረሰቡም ጥብቅ ስፍራውን በባለቤትነት ይዞ እየጠበቀ ያለበት ሁኔታ እንዳለ እየተጠቀመ እየጠበቀ እየተጠቀመ የመጣበት ሁኔታ እንዳለ እና ከባለፉት አመታቶች የተሻለ ትምህርት በመውሰዱ ምክንያት ራሱ ማህበረሰቡ የራሱን ኮሚቴ እያደራጀ አጥፊዎችን እያስተማረ ጥብቅ ስፍራ ወደ ተሻለ ብዛት ህይወቶችም ብዛት ህይወትም ወደ ተሻለ ደረጃ ላይ እንዲሸጋገር የተደረገበት ሁኔታ ነው ያለው። ከዱር እንስሳት አኳያ ያሉት የዱር እንስሳቶች ቀበሮን ጨምሮ የተሻለ እንቅስቃሴ እንዲሆናቸው ጥበቃቸው በተሻለ ደረጃ ላይ እየተጠበቁ እንቅስቃሴያቸውም በአግባቡ ጥበቃና ክልላ እየተደረገላቸው የጽፈት ቤት ምስካውቶች በአግባቡ ስራቸውን እየሰሩ ያሉበት ሁኔታ ነው ያለው እና ከባለፉት አመታቶች በ2017 ዓም የተሻለ የመፈጸም ብቃት የነበረበት የታየበት ጥብቅ ስፍራ እንደሆነ ነው እኛ ያረጋገጥነው እና በብዙ መልኮች የታቀዱት ስራዎቻችን ግቦቻችን ከማሳካት አኳያ ከ95 ፐርሰንት በላይ እያሳካንበት ሁኔታ እንዳለ ነው ያረጋገጥነው። በችግር ያለፍነው የቱሪስት እንቅስቃሴው በአመቱ 11 ሶስቶች ብቻ ናቸው ቦታው ላይ እየገቡትና በጣም ዝቅተኛ የሆነ አፈጻጸም የታየው ከቱሪስት እንቅስቃሴው ነው። ከውጭ ሀገር ቱሪስት ማለት ነው ሀገር ውስጥ ቱሪስት ግን ከመቶ ፐርሰንት በላይ መፈጸም የተቻለበት ሁኔታ እንዳለ ነው እና ተቋሙ በዚህ ከሄደ 2018 ዓ ምት እቅዶቹን ሙሉ ለሙሉ የሚያሳካበት ሁኔታ እንዳለ ነው ታሳቢ አድርገን የባለድርሻ አካላት ጋር ግምገማ የባለፈውን ዓመት አፈጻጸም የ2018 ዓ ምት የቅር ትውቅ በማድረግ የተሻለ ስራ ለመስራት እቅዶቻችን ሁሉ አቅደን በዝግጅት ላይ እያለን መሆኑ ነው የሚያሳይ

አያይዘውም የአቡነ ዮሴፍ ዮሴፍ ዚጊት አቡሃይ ጋርያ የማህበረሰብ ጥብቅ ስፍራ ለሀገራችን የውሃ ማማ በመሆን እያገለገለ መሆኑን ተናግረዋል። በውስጡ ወደ 734 የውሃ ምንጭ፣ ከ20 በላይ ትልልቅ ወንዞች ያሉት ተከዜ፣ መሪና፣ ጥራሪ፣ ቀጭና፣ አባ የሚባሉት ወንዞች ጨምሮ ትልልቅ በአገር ደረጃ ስመጥር የሆኑ ወንዞች እንድንተከዜ የያዘ እና የተከዜ ወንዝ መነሻ በመሆን ነው የሚያገልግለው እና የላሊበላ ከተማ ጭምር ውሃ የሚያገኘው ከዚህ ከጥብቅ ስፍራው ላይ ከሚወርድ ቀጭና ማ ተብሎ ከሚጠራው ወንዝ ላይ ነው እና ከፍተኛ የሆነ የውሃ ሀብት እንዳለው በተለይ የምስራቅ አማራ የውሃ ማማ ተብሎ ነው የሚጠራው፣ የውሃ ጋን ተብሎ ነው የሚጠራው። የዛሬው ፕሮግራም በዚህ አበቃን። በተመሳሳይ ፕሮግራም እስከምንገናኝ ሰላም ሰንብቱ።